መጽሐፍ ቅዱሳችንን ኤፌሶን ምዕራፍ ስድስት ቁጥር 12 ላይ እንክፈት ኤፌሶን ምዕራፍ ስድስት ቁጥር 12 እንደሚለው መጋደላችን ከስጋና ከደም ጋር አይደለም ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎችና በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ የመዳንንም ራስቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ሚስጥር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። እነዚህን የመጨረሻዎችን ቁጥሮች ማለትም ቁጥር አስራ ስምንት አስራ ዘጠኝ ሀያን አጽንኦት መስጠት ትፈልጋለሁ በጸሎትና በልመና ሙሉ ዘወትር በመንፈስ ጸልዩ። ደግሞም የወንጌል ምሥጢር በግልጥ እንዳስታውቅ አፌን ለመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። አያችሁ እንዴት ደስ ይላል። ጳውሎስ የጸለየው ስለ ራሱ፣ ስለ ስደተኝነት ጥያቄ ጥገኝነቱ ተቀባይነት እንዲያገኝ ከእስር ቤት ነፃ እንዲሆንም አልጸለየም። ካለበት ችግር እንዲያርፍም ጸልዩልኝ አላለም። እንዲህም እያለ ማንንም አልጠየቀም። ባካችሁ ወገኖች ከእስር ቤት እንድፈታም ጸልዩልኝም አላለም። ይልቁንም እንዲህ ይላል፤ ስለ እኔም የቃል ፍቺ በተሰጠኝ ጊዜ አፌን በድፍረት ከፍት ዘንድ ስለ እርሱ በሰንሰለት የታሰርኩ የክርስቶስ እንደ ራሴ ነኝና የወንጌልን ሚስጥር በግልጽ አስታውቅ ዘንድ ጸልዩልኝ ስለ እርሱም መናገር እንደሚገባኝ በድፍረት እናገር ዘንድ። የሰይጣን መሪዎች ወይም አለቆች የዓለማት መንፈሳዊ መደብ መሆናቸው መረዳት አለብን። ስልጣናት፣ አገዛዞች፣ ዙፋን፣ ግዛት፣ የዚህ ዘመን የጨለማ ገዢዎች እና የክፋት መንፈሳዊ ጭፍሮች በሰማያዊ ስፍራዎች አሉ። እነዚህ የጨለማ መንግስት መዋቅሮች የተፈጠሩት በጨለማ መንግስት ውስጥ አይደለም። እነዚህ የእግዚአብሔር መንግስት ቅጂዎች ናቸው። ሰይጣን በእግዚአብሔር ላይ ሲያምጽ አስቀድሞ የነበረውን መዋቅር አስቀጠለ። ሰይጣን ኮፒ ከትን ያደረገ እሱም የራሱ ሶስትዮሽ አሰራር አለው። ሐሰተኛ ነቢይ፣ ሐሰተኛ አስተማሪና ጸረ ክርስቶስ። በራእይ መጽሐፍ ላይ የራሱ ምኩራብ እንዳለ ይናገራል። ኢየሱስ የበጉ ማህተም እንዳለው ሁሉ ሰይጣን የራሱ የሆነ ምልክት አለው። ሰይጣን የራሱ የሆነ ሐሰተኛ አስተማሪዎች፣ ሐሰተኛ ሰባኪዎች፣ ሐሰተኛ ተአምራት አሉ። በአብዛኛው እግዚአብሔር ያለውን ነገር ወስዶ በራሱ ክፉ አጀንዳ ይገለብጠዋል፣ ያደርገዋል። እዚህም የራሱ አለቆች እንዳሉት እናይ። ስለ እነዚህ አለቆች ልትረዱ የሚገባችሁ ጥቂት ነገሮች አሉ። እነዚህ በየቀኑ በምድር ላይ የሚንከራተቱ አጋንንት አይደሉም። እነዚህ መንፈሶች ክልላዊ መናፍስቶች ናቸው። መጽሐፍ ቅዱስ እንዲፍርድን የፈጸመባቸውን የግብፅ አማልክት ይናገራል። እነዚህ የጣዖታትን ብቻ አልነበሩም። እግዚአብሔር አንድ እንጨትን ለመጉዳት መቅሰፍትን ማምጣት አያስፈልገውም። እነዚህ የግብፅን ሀገር የሚቆጣጠሩ ክልላዊ መናፍስት ነበር። መጽሐፍ ቅዱስ የእግዚአብሔር መልአክ ሀያ አንድ ቀናት የወሰደበትንና በፋርስ መሪ የተቋቋመውን ጉዳይ ይናገራል። የእግዚአብሔር መላእክት ጣታቸውን በማንቀሳቀስ ሕዝቦችን ማጥፋት ይችላሉ። ታዲያ በፋርስ መሪ በሰው ልጅ እንዴት ሊቋቋሙ ይቻሉ? ሰው ብቻ አይደለም፣ የዚያን ክልል ይቆጣጠር የነበረ ክልላዊ መንፈስ ነበር። ይህም እነዚያ ግዛቶች አገራትን ለማጥፋት እንዴት እንደተሳካላቸው ያብራራል። አንድ ነገር መገንዘብ አለብን። በሰዎችና በኃጢአታቸው ምክንያት በሰማያዊ ስፍራ ትክክለኛ ቦታ ተሰጥቷቸዋል። ስለዚህም እነዚህን ፕሪንሲፓሊቲስ ማሰር አንችልም። በካሪዝማቲክ እንቅስቃሴ ውስጥ ያሉ ብዙዎቻችን አለቆችን ማሰር እንወዳለን። በፓስካል ላይ ያለውን አለቃ አስር ያለው፣ አስር ያለው እያልን እንጸልያለን። ግን በእውነቱ ይህ ከመጽሐፍ ቅዱስ ጋር የሚስማማ ብቻ ሳይሆን ተግባራዊም አይደለም። ይህ ማለት ጆ ባይደንን አስራለው እንደማለት ነው። ለምን? ጆ ባይደንን አልወደውም። እና ደግሞም ልትወደው ወይም ልጠላው ትችላለህ። ግን እሱ ፕሬዚዳንት መሆኑ አይቀርም። ሕጋዊ በሆነ መንገድ አልተመረጠም ልትል ትችላለህ። በዚህ ላይ ላንስማማ እንችላለን። ግን አሁን እሱ ፕሬዚዳንት ነው። ምርጫን ለመጣል ብቸኛው መንገድ የማትወደውን ሰው እንዳይመርጡ ሰዎችን ማበረታታት ነው። ኢየሱስ ስለ አለቆች ጉዳይ ሲያብራራ ጸልዩና ስበኩ ያለው ለዚህ ነው። ለምን? ምክንያቱም ለሰዎች ስንጸልይና ወንጌልን ስንሰብክ በዚያ ክልል ላይ ህጋዊ ሰልጣን ያለውን መሪ የሚያገለግሉ ሰዎች ይቀንሳል። እናም የዚያን አለቃ በክልላችን ላይ ያለውን ጽኑ ምሽግ እናዳክማለን። ዳንኤል ወደ ፋርስ ሄዶ የፋርስን አለቃ ሲያስረና ዳንኤል ይጾም ነበር፣ ይጸልይ ነበር፣ ይጸልይ ነበር። ጳውሎስም አለቆች ስላሉ እሰራቸዋላለሑ በመንፈስ ጸልዩ ለምኑ ይላል። እግዚአብሔር አፌን እንዲከፍትልኝ ጠይቁት ይላል። ለምን? ምክንያቱም ብዙ ሰዎችን ከዚህ አለቃ ጎራ ወደ ኢየሱስ እንዲቀየሩ ማድረግ ከቻል የዚህ አለቃ በክልላችን፣ በአገራችንና በዚህ ዓለም ላይ ያለውን አገዛዝ እናዳክማለን። መጽሐፍ ቅዱስ አለቆች ከእግዚአብሔር ፍቅር ሊለዩን እንደማይችሉ ይናገራል። ክልሎችን ቢቆጣጠሩም ክርስቲያኖችን ግን አይቆጣጠሩም። መጽሐፍ ቅዱስ ኢየሱስ በአለቆች ላይ ድል እንደነሳ ይናገራል። ቆላሲያስ ምዕራፍ ሁለት ቁጥር አስራ አምስት የዲያብሎስን ስራ ለማፍረስ እንጂ ራሱ ዲያብሎስን ሊያጠፋ እንዳልመጣ መጽሐፍ ቅዱስ ይናገራል። ሰይጣን አሁን ነገሮችን ተቆጣጥሯል። እናም እነዚያ አለቆች በሙሉ የሚጣሉበት የመጨረሻ ጦርነት ይኖራል። እስከዚያ ድረስ በጠላት በተያያዘ ግዛት ላይ ነን። አሁን ይህችን ምድር በሚገዛው ጠላት ላይ እያመጽን ነው ይህንን አመፅ የምንመራበት መንገድ በሰይፍ አይደለም በቦምብ አይደለም እንደ ክርስቲያኖች የእኛ አቋም በመጀመሪያ መንፈሳዊነት በጉልበታችን እንዋጋለን ባፋችን እንዋጋለን ነገሮችን በፖለቲካ እናርግ እያልኩ ሳይሆን ሁሉን በወንጌል እናደርግ እያልኩ ሎስ እንዲህ ይላል መንፈሳዊ ጦርነት እየተካሄደ ስላለ ቦታችሁን ያዙ ይላል ልብ በሉ ተዋጉ አይሉም ቦታችሁን ያዙ ይላል ምክንያቱም ጦርነቱ እየተካሄደ ነው። በዚህ ጦርነት ውስጥ የመጀመሪያው ኃላፊነታችንን ቦታችንን መያዝ ነው። በኢየሱስ ክርስቶስ ውስጥ ማን እንደሆንን አውቀን እንቁም። በመስቀል ላይ ባደረገው ነገር ላይ እንቁም። ስለ እኛ፣ ስለ ራሱ፣ ስለ ዓለምና ስለ ወደፊቱ የሚናገረውን ሁሉ አውቀን እንቁም። አንድ ሰው ለጌታ ክብር ይስጥ። ሁለተኛው ልብ እንድትሉ የምፈልገው ነገር ጳውሎስ የጦር ልብስ ልበሱ ማለቱ ነው። ማለትም የእግዚአብሔር ሙሉ የጦር ዕቃ ልበሱ። ቦምብ ያዙ አላለም፣ የጦር መሳሪያችሁን አግኝታችሁ ሁለተኛውን የአሜሪካ ሕገ መንግስት ተግብሮ አላለም። መንፈሳዊ የጦር መሳሪያ እንድትይዙ የእኔ መሳሪያ አካላዊ የጦር መሳሪያ አይደለም ያላችሁ፣ እግዚአብሔር ይባርካችሁ። እንዴት እንደምትጠቀሙበት እርግጠኛ ሁኑ። ነገር ግን እግዚአብሔር መንፈሳዊ የጦር መሳሪያ እንድንለብስ ይፈልጋል። በተለይ በአሜሪካ ውስጥ ብዙዎቻችን ጠመንጃን ከምንወደው በላይ መንፈሳዊ ትጥቅን መውደድ አለብን። መንፈሳዊ ትጥቅን ማወቅና መልበስ አለብን። የምታገኙት ወይም የምትገዙት አይደለም። በቀላሉ መንፈሳዊ ትጥቅን በህይወታችሁ ላይ ታደርጋላችሁ። በመንፈስ ልበሱ። ሶስተኛው፣ የመንፈሳዊ ዓለም እውነታ በእኛ ላይ የሚደረገው ነገር ይሆንና ጸሎትን መፍጠር አለብን። መጸለይ አለብን። ጳውሎስን የምንጸልይበትን ይነግረናል። ሁልጊዜም በጸሎት ሁሉና በልመና በመንፈስ ጸልዩ፣ በዚህም ሁሉ ነቅታችሁ በብርቱ ጸንታችሁ ጸልዩ ይላል። ከዚያም ስለ ቅዱሳን ሁሉ እንድትጸልዩ ይፈልጋሉ ይላል። እና በቁጥር 19 ላይ ወንጌል እንዲሰበክ ስለሚሰጡ እድሎች መጸለይን ይናገራል። ይህ በጣም አስፈላጊ ነው። እንደገና ልድገመው። አለቆችን በቀጥታ በመጋፈጥ አንዋጋቸውም። አለቆችን የምንዋጋው በቁጥጥራቸው ስር ባሉ ሰዎች ላይ በመጸለይና አሁን በጠላት ግዛት ውስጥ ላሉ ሰዎች መልካም ዜና በመስበክ አገዛዛቸውን እናዳክማል። መጽሐፍ ቅዱስ ክርስቲያኖችን ወደ ሁለተኛ ሰማይ በመሄድ ባለቆች ላይ ጣልቃ እንዲገቡ መብት እንደሰጠ የሚያሳይ አንድም መመሪያ የለውም። ያ የበለጠ እንደ አዲስ ዘመን የከዋክብት ጉዞ ኒው ኤጅ አስትራል ፕሮጀክትስ እንጂ ትክክለኛ መንፈሳዊ ጦርነት አይመስልም። መንፈሳዊ ጦርነት ማለት ለጠፉ ሰዎች አይናቸው እንዲከፈት እግዚአብሔር ንስሐ እንዲሰጣቸው ምልጃ ማድረግ ነው። እግዚአብሔር ምህረትን እንዲሰጥ ለዓለም መጮህ ነው። ለእግዚአብሔር መንግስት እንዲዋጉ መላእክትን እንዲልክ እግዚአብሔርን እየጠየቅን ነው። መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትውን እያልን እንጸልያለን። ኢየሱስ ንጉስ መሆኑን እየተናገርን ነው። ኢየሱስ የሰላም ልዑል መሆኑን እየተናገርን ነው። ስለዚህ እነዚህን ጸሎቶች እንጸልያለን። ከዚያም አምላክ ወይ አፋችንን ክፈትልን ወንጌልን እንድንሰብክ እድሎችን ስጠን። የምንጸልይላቸው ሰዎች ወንጌልን እንዲሰብኩላቸው ሰዎችን ላክላቸው። አምላክ ወይ ምልክቶችንና ድንቆችን የሚገለጥባቸው ሰዎች ቀባልን። ስንሰበሰብ የመልካም ዜና ማብራሪያ ብቻ ሳይሆን በተግባር ማሳያም ይኑር ብለን እንጸልያለን። በጸሎቶቻችንና በስብከታችን የእግዚአብሔርን መንግስት እያሳደግን የጨለማውን መንግስት ወደኋላ አንገፋለን። ቤተ ክርስቲያን ድል የምትነሳው አየር ላይ ያለውን መንፈስ በማሰር አይደለም። ነገር ግን ድሆችን በመውደድ፣ ጠላቶቻችንን በመውደድ፣ መልካም ዜናን በመስበክ ኢየሱስን ለማያውቁ ሰዎች በመጸለይና በመጽ ሰይጣን ወደ ገሃነም ይሄዳል። ለሱ መቤዠት የለውም። ነገር ግን በሱ መንገድ ስር ላሉ ሰዎች መዳን አለ እና እኛም የምንፈልጋቸው እነሱን ነው። በጸሎት ዝርዝራችን ውስጥ እንዲኖሩ የምንፈልጋቸው እነዚህም ሰዎች ነው። በልባችን አምላክ ሆይ ምህረት አድርግ፣ ጌታ ሆይ ለትውልዳችን በረከትን አምጣ ልንል እንፈልጋለን። ስለዚህ ለመንፈሳዊ ጦርነት ያለን አቀራረብ በሰይጣን ላይ መጮህ ብቻ አይደለም። አሁን በሰይጣን ላይ እንጮሃለን አይደል? ያንን አንተውም። ነገር ግን አጋንንትን የምናስወጣው ከአየር ላይ ሳይሆን ከሰዎች ውስጥ ነው። ኢየሱስ አጋንንትን ከሰዎች እንድናስወጣ ትክክለኛውን ትእዛዝ ሰጥቶናል። አጋንንትን ከሰዎች ስናስወጣ አለቆች በሰዎች ላይ ያላቸውን ጽኑ ምሽግ እናዳክማለን። ከዚያም ለክልላችን ለኢየሩሳሌም፣ ለከተሞች እንጸልያለን። መንፈሳዊ አካላት በዚያ ያሉት በአንድ ሰው በሰዎች ኃጢአት አማካኝነት ስላስቀመጧቸው ነው። የእኛ ጠንካራ አቋም ጸሎት ነው። አሁን ሰዎች የሚሉት ይገባኛል። በዩክሬን ውስጥ የተከሰተ ያለው ነገር እንኳን ወይም አንዳንድ ጊዜ አደጋ ሲመጣ ጸሎቴና ሀሳቤ ከእናንተ ጋር ነው ይላሉ። እናም ብዙ ሰዎች አይ ያ በቂ አይደለም ብለው ይመልሳሉ። ያ በቂ አይደለም የሚለው ሰው በመጀመሪያ መንፈሳዊውን ዓለም የማይረዳ ሰው ነው እላለሁ። አሁን አብዛኛው የዓለም ሰዎች እጸልላቸዋለሁ ሲሉ በቀላሉ በምታሳልፉት ነገር አዝኛለሁ፣ እናም የተሻለ እንደሚሆን ተስፋ አደርጋለሁ ማለታቸው ነው። ብዙ ሰዎች በእውነቱ አይጸልም። ሀቀኞችን ነው ስንት ጊዜ ነው ለሰዎች እጸልላቸዋለሁ ያላችሁ? እናም ይህ ገር ለመሆን ያላችሁ መንገድ ብቻ ነው። እናም ያም ብቻ ነው ያደረጋችሁት። የጸለያችሁት ብቸኛው ጸሎት ወደ እነርሱ አቅጣጫ የለቀቃችሁት አንዳንድ መልካም ሀሳቦች ነበሩ እንዳይጠፉ ተስፋ በማድረግ። ግን አሁንም የዓለም ሰዎች እንኳን ጸልይላችኋሉ የሚለውን ቃል መጠቀማቸውን እወደዋለሁ፣ ምክንያቱም ያ በከፍተኛ ኃይል እንደሚያምኑ ያመለክታል። እናም የላቀ ክፋት እንዳለ ሳያውቁ በላቀ መልካም ነገር ማመን አይችሉም። ስለዚህ ባህላችን እንኳን ይህንን ቃላት መጠቀሙ ይጠቅመናል። ምክንያቱም ያንን ተጠቅመን ትንሽ ራቅ ብለን መሄድ እንችላለን። እስከሚሆን ድረስ ጸል ላናግራችሁ ፈልጋለሁ። በዚህ ቁጥር መጨረሻ ላይ ጳውሎስ መንፈሳዊ ጦርነትን መንፈሳዊ ትጥቅን፣ አለቆችና ኃይላትን ከተናገረ በኋላ ስለ ጸሎት፣ ስለ ልመና፣ ስለ ሁሉም አይነት ጸሎቶች፣ በመንፈስ ስለሚጸለይ ጸሎት፣ በጽናት ስለሚጸለይ ጸሎት ይናገራል። ወደዚህ ኃይለኛ አስቸኳይ ትጉህ በእሳት የተሞላ ይህ እንደ ጴንጤቆስጤ መንፈስ ቅዱስ በስሜት የተሞላ አይነት ጸሎት ውስጥ መግባት ይጀምራል። አንዳንዶቻችሁ የማይመች ሁኔታ ውስጥ እጥላችኋለሁ። በሚቀጥለው እሑድ ኑና እናስተካክለዋለን፣ ግን ዛሬ ስለ ጥልቅ ፍቅር ስለሚገፋፋ ጸሎት ትንሽ እናወራለን። አይ የማይቀበል ጸሎት ነገሮችን ለአጋጣሚ የማይተው ጸሎት አይ እግዚአብሔር ተናግሯል፣ ተፈጽሟል፣ እናም በእርሱ ላይ እቆማለሁ የሚል ጸሎት። ያ አይነቱ ጸሎት እስከሚሆን ድረስ የምትጸልይበት ጸሎት። ማስታወሻ የምትዙ ከሆነ ይህንን ጻፉ። ጸሎት ኃጢአትን ያጠቃል። ስለዚህ ኃጢአት ጸሎትን ያጠቃል። ሰው ኃጢአት በሰራ ጊዜ ከእግዚአብሔር ተደብቆ ነበር። እናም ከዚያን ጊዜ ጀምሮ ሰዎች ያንን ሲያደርጉ ቆይተዋል። ሰዎች የማይጸልዩት ያለበት አንዱ ምክንያት ጊዜ ስለሌላቸው አይደለም፣ ኃጢአት ስለሰሩ። ምክንያቱም ኃጢአት የሚያደርገው የመጀመሪያው ነገር ጸሎትህን ማጥቃት ነው። ለምን? ምክንያቱም በህይወት ውስጥ ጸሎትን ከፈቀድክ ጸሎት የሚያደርገው የመጀመሪያው ነገር ኃጢአትን ማጥቃት ነው። ምክንያቱም ጸሎት የኃጢአት ህይወትህን መቋቋም ይጀምራል። ኃጢአት የሚሰራ ሰው መጸለይ ያቆማል። የሚጸልይ ሰው ደግሞ ኃጢአት መስራት ያቆማል። አንደኛ ሳሙኤል ምዕራፍ 12 ቁጥር 23 እንዲህ ይላል፤ ስለ እናንተ ከመጸለይ እንድተው እግዚአብሔርን በማሳዘን እኔስ ይህ ከእኔ ይራቅ፤ መልካሙንና ቅን የሆነውን መንገድ ግን አሳያችኋለሁ። ሳሙኤል የጸሎት አለመኖር ኃጢአት መሆኑን ሲናገር ልብ እንድትሉ ፈልጋለሁ። ኃጢአት ወደ ጸሎት እጦት ይመራል፤ እናም ጸሎት እጦት ወደ ኃጢአት ይመራል። ቤተ ክርስቲያኑ በስጋ ላይ ያሉትን ኃጢአተኛ ዝንባሌዎች እና ፍላጎቶች መዋጋት የምንጀምርበት ብቸኛው መንገድ ወደ ጸሎት መግባት። እሺ፣ ቪላጅ እስኪሻሻል ድረስ ጠብቃለሁ ከዚያም ወደ ጸሎት እሄዳለሁ እንላለን። ይህ ማለት ጸጉር ማደጉን እስኪያቆም ድረስ ጠብቃለሁ ከዚያም ወደ ጸጉር አስተካካይ እሄዳለሁ እንደማለት ጸጉርህን ከተቆረጥክ በኋላ ወደ ጸጉር አስተካካይ አትሄድም። ጸጉር ለመቆረጥ ግን ወደ ጸጉር አስተካካይ ትሄዳለህ። ህይወትህን ካጸዳ በኋላ ወደ እግዚአብሔር አትሄድም። ህይወትን የማጽዳት ችሎታ ያለው እርሱ ብቻ ስለሆነ ወደ ህይወት ትሄዳለህ። ስለዚህ ወደ ጸሎት መሄድ አለብህ። ወደ ጸሎት መምጣት አለብህ። በኃጢአት እየታገልክ ቢሆንም እንኳን ወደ ሚስጥራዊ ስፍራ መሄድ አለብህ። ምክንያቱም ኃጢአት ከህይወት ውስጥ ጸሎትን ማውጣት ይፈልጋል። ምክንያቱም ጸሎት ኃጢአት ከህይወት ያስወግዳል። መጸለይና ኃጢአት መስራት በአንድ ልብ ውስጥ አብሮ አይኖሩም። ጸሎት ኃጢአትን ይበላል። ወይንም ኃጢአት ጸሎትን ያናንቃል። ጸሎት ሰው ከኃጢአት እንዲያቆም ያደርጋል፣ ወይም ኃጢአት ሰው ከጸሎት እንዲያቆም ያደርጋል። ሁለተኛው ልትጽፉት የምፈልገው ነገር ጸሎት ጠላትን ያጠቃል። ስለዚህ ጠላት ጸሎትን ያጠቃል። ጸሎት ቀጥተኛ ጥቃት ነው፣ በጠላት ላይ የተወሰነ ስልታዊ አቋም ነው። በሰይጣን ላይ በቀጥታ ባይጋጭም እንኳን ሰይጣን ስለሚያደርገው ነገር ከእግዚአብሔር ጋር እየተነጋገርክ ነው እና። እግዚአብሔር ይሳተፋል። ስለዚህ በጠላት ላይ ጥቃት ነው። እናም ሰይጣን ምን እንደሚያደርግ ገምት። ጸሎትህን ለማጥቃት ይሞክራል። የዳንኤልን ታሪክ ካስታወስክ ሰዎች ወደ ማንኛውም አምላክ መጸለይ አይችሉም የሚል ህግ ተሰጥቶ ነበር። ምክንያቱም ጠላት በዳንኤል ሕይወት ውስጥ ጸሎትን ለመጨበጥ እየሞከረ ነበር። ዳንኤልን እወደዋለሁ። አዋጁ ግድ አልሰጠውም ግድ አልሰጠውም። መንግስት ጸሎትን ከትምህርት ቤቶች እንዳስወጡ አውቃለሁ። ነገር ግን ወዳጄ መንግስት በቤት ውስጥ ጸሎትን አላቆመም። መንግስት በቤተ ክርስቲያናችን ውስጥ ጸሎትን ሊያቆም አይችልም። ኢየሱስ ቤቴ የጸሎት ቤት ነው ይባላል። መንግስት በትምህርት ቤት እንድንጸልይ እስኪ ፈቅድልን ድረስ መጠበቅ የለንም። ምክንያቱም መንግስት እዚህ እንድንጸልይ አያግደንም። እዚህ ለምን አንጸልይም? በቤታችን ለምን አንጸልይም? በመንገድ ላይ ለምን አንጸልይም? በእያንዳንዱ እድል ለምን አንጠቀምበትም? ለምን? ምክንያቱም ጠላት ጸሎትን ይጠላል። ጸሎት ያጠቃዋልና ሰይጣን። እግዚአብሔር የጸሎታችንን መልስ እንዳይሰጥ ሊያደርግ አይችልም። ስለዚህ አንተንና እኔን እንዳንጸልይ ሊያቆም ይሞክራል። ሰይጣን አንድ እግዚአብሔር ጸሎታችንን ከሰማ በኋላ ማድረግ የሚችለው ምንም ነገር እንደሌለ ያውቃል። ስለዚህ እንዳትጸልይ ለማድረግ የሚችለውን ሁሉ ያደርጋል። በጣም ተጠምጃለሁ፣ ጊዜ የለኝም፣ ምን ማለት እንዳለብኝ አላቅም ጸሎት ለሃይማኖተኛ ሰዎች ነው፣ ጸሎት ለደካማ ሰዎች ድጋፍ ነው የምትላቸው ማንኛውም ውሸቶች በሰይጣን የተተከሉ ናቸው። ምክንያቱም ከጸሎት እጦትህ ማን እንደሚጠቀም ገምት። ሰይጣን እንጂ እግዚአብሔር አይደለም። ዓለም ከጸሎት እጦቶቻችን አይጠቀምም። ዓለም የሚለወጠው በጸሎታችን ምክንያት ነው። ህይወት ጦርነት መሆኑን እስካላወቅ ድረስ ጸሎት ለምን እንደሆነ ማወቅ አትችል። ሶስተኛ ጸሎት ስጋን ያጠቃል። ስለዚህ ስጋ ጸሎትን ያጠቃል። ስለዚህ ጸሎት ኃጢአትን ብቻ አይደለም የሚያጠቃው፣ የጨለማን መንግስት ብቻም አይደለም የሚያጠቃው። ጸሎት በቀጥታ ስጋን ያጠቃል። ብዙዎቻችን የማንጸልይበት አንዱ ምክንያት ስሜቱ ስለሌለ፣ ሀቀኞች እንሆን፣ ምን ማለት እንዳለብን ስለማናውቅ አይደለም። በአውሮፕላን ላይ ከሆንክ አውሮፕላኑ እየወደቀ ከሆነ አምላኮ እርዳኝ ትላለህ። ስለዚህ ምን ማለት እንዳለብን እናውቃለን ማለት ነው። በፖሊስ ስትያዝ የጸሎት ቋንቋ ይለወጣል። አባት አምላክ ሆይ በኢየሱስ ስም የፖሊስ መኮንኑን አስራለሁ፣ ጌታዬ ወይ ንስሐ ገባለሁ ትላለህ። እናም ቃል በቃል በምትችለው መንገድ ሁሉ በመላእክት እና ቅዱሳን ናቸው ባልካቸው በኩል ሁሉ ትሞክራል። ምርጥ ያልከውን ጸሎትን ትጸልያለህ። ስለዚህ እንዴት መጸለይ እንዳለብን እናውቃለን ማለት ነው። እውነተኛውን መንገድ ብቻ ነው ማወቅ የጎደለ። የመጸለይ ስሜት ሲሰማ ጸልይ። እንዲህ ያለውን እድል ችላ ማለት ኃጢአት ነው። የመጸለይ ስሜት በማይሰማህ ጊዜም ጸልይ። እንዲህ ባለው ሁኔታ ውስጥ መቆየት አደገኛ ነውና፣ ወዳጄ የመጸለይ ስሜት ሲሰማህ ጸልይ። የመጸለይ ስሜት ባይሰማህም ጊዜ ተነስተህ ጸልይ። ለምን? ምክንያቱም በህይወት ውስጥ ስጋ የመግዛት ቦታ እንዲኖረው መፍቀድ ስለሌለብህ ነው። ስጋ የጸሎት ህይወትን ይፈልጋል፣ ምክንያቱም ጸሎት ስጋህን ይፈልጋል። መጸለይ በጀመርክበት ቅስበት ስጋ ከመንፈስ ጋር መታገል ይጀምራል። ነገር ግን የጸሎት የለሽ ህይወት በኖርክበት ቅጽበት ስጋ መመገብ ይጀምራል፣ እናም ይጠነክራል። እናም በህይወታችን ውስጥ ያለው ሽንፈት የዲያብሎስ ቀጥተኛ ውጤት ሳይሆን የተፈጠረው የጸሎት እጦት ቀጥተኛ ውጤት። አራተኛ ጸሎት መጥፎ ሁኔታዎችን ያጠቃል፣ እንዲሁም መጥፎ ሁኔታዎች ጸሎትን ያጠቃሉ። ብዙ ሰዎች አይጸልዩ። አንዳንዶች ሰነፎች ስለሆኑ ወይንም ምን ማለት እንዳለባቸው ስለማያውቁ አይደለም የማይጸልዩት በጸሎት ያጋጠማቸው ልምድ በጣም ተስፋ አስቆራጭ ስለሆነ ጸሎትን ተውት። ማለትም ጸለይኩ ግን አልሆነም። እግዚአብሔርን ጠየቅኩ ግን እናቴ ሞተች። እግዚአብሔርን ጠየቅኩ ግን ልጄ አልተሻሻለም። የጸሎት ዓላማው ምንድን ነው? ጸሎት ነገሮችን አልለወጠም። ተመልከት፣ ታዲያ ጸሎት መጥፎ ሁኔታዎችን አመጣ። ብጸልይም ባልጸልይም ለውጥ አያመጣም ነበር። ስለዚህ የሚሆነው ሰይጣን አሁን ስጋህን ሊጠቀም አይችልም ኃጢአትን ሊጠቀም አይችልም። ጸሎትን ለማጥቃት መጥፎውን አሉታዊ ልምድህን እየተጠቀመ ነው። ምክንያቱም በአሉታዊ ልምድና ባልተመለሰ ጸሎት ላይ ከረገጥ ጸሎት ነገሮችን ስለሚለውጥ አሁንም በሁኔታዎች ላይ ለውጥ እንደምታገኝ ያውቃል። መጥፎ አጋጣሚ ከጸሎት እንዳ ኢየሱስ ሶስት ጊዜ አምላክ ሆይ ይህ ጽዋ ከኔ የለፍ ብሎ ጸለየ። እግዚአብሔር አልመለሰለትም። ሆኖም ኢየሱስ አሁንም በመስቀል ላይ ሆኖ ለምን ተውከኝ ብሎ ጸለየ አሁንም በመስቀል ላይ አምላክ ሆይ ምህረትን አድርግላቸው ብሎ ጸለየ። አንዳንድ ጊዜ እግዚአብሔር የፈለግከውን በትክክል ይመልሳል እና አንዳንድ ጊዜ አይሆንም። እናም ጸሎትን በማይመልስበት ጊዜም እንኳን የእርሱን መገኘት ይሰጣል። ጸሎትን በማይመልስበት ጊዜ፣ ወዳጄ ብታውቀውም ባታውቀውም አሁንም በህይወት ውስጥ ነገሮችን ይለውጣል። ጸሎትን አትተው፣ ምክንያቱም እግዚአብሔር በህይወት ውስጥ መንቀሳቀስ ይፈልጋል። እግዚአብሔር በቤተሰብ ውስጥ መንቀሳቀስ ይፈልጋል እና በምንጸልየው ጸሎት በምናሳየው ጾም የመንፈሳዊውን የአየር ንብረትን እንለውጣለን። እናም አሉታዊ ገጠመኞቻችንን ማሸነፍ አለብን። እያንዳንዳችን ከጸሎት ጋር የተያያዘ አሉታዊ ሁኔታ ይኖረናል። ብዙ ጊዜ የምንጸልይበትን አናውቅም። አንዳንድ ጊዜ በመንፈሳዊ ዓለም ሙሉ በሙሉ የማንረዳቸው ነገሮች አሉ። እናም ለዚህ ነው ጸሎትና መታመን የጸሎት ህይወት ቁልፍ የሆኑት። ከኔ ጋር ናችሁ። በኦሪት ዘውልቁ 29 19 ላይ እግዚአብሔር ፈጽሞ ሀሳቡን እንደማይለውጥ ይናገራል። ይህ ማለት እግዚአብሔር አዲስ መረጃን እንደ አዲስ አያውቅም ማለት ነው። ነገር ግን ከሰው ልጆች ጋር በሚገናኝበት ደረጃ ላይ ሲሆን ከኛ እይታ አንጻር ሀሳቡን ይለውጣል። ከመሆኑ በፊት ምን እንደሚሆን ያውቃል። በቅጽበት ለእኛ ምላሽ ይሰጣል። እናም ሁኔታው ሲለወጥ እግዚአብሔር የእርምጃዎቹንና የእኛን ምላሾች ይለውጣል። አብርሃም ስለ ሰዶም ጸለየ፣ የነነዌ ንጉስም ስለ ከተማቸው ጸለየ። እናም እግዚአብሔር ያችን ከተማ አድኗል። ህዝቅያስ ተቃውሞውን ወረራ በነበረ ጊዜ ጸለይ፣ እናም እግዚአብሔር ጣልቃ ገባ። ጸሎት የእግዚአብሔርን ሀሳብ አይለውጥም፣ ነገር ግን ነገሮችን ይለውጣል። ስለዚህ ጸልዩ፣ እንጸል። አምስተኛውና የመጨረሻው ጸሎት ለዘብተኝነትን ያጠቃል። ለዘብተኝነት ደግሞ ጸሎትን ያጠቃል። የለዘብተኝነት የሚለው ሀሳብ የሚሆነው ሁሉ ይሁን፣ እግዚአብሔር ለዋላዊ ነው፣ የሚፈልገውን ያደርጋል፣ ልናደርገው የምንችለው ምንም ነገር የለም። ያ ለዘብተኝነት አቋም ነው። እናም እንደ ክርስቲያኖች ለሕይወት ለዘብተኝነት አቋም የለንም። መጽሐፍ ቅዱስ ከዮሐንስ መጥምቁ ጀምሮ ይላል መጽሐፍ ቅዱስ ክርስቲያኖችን ለዘብተኛ ሆኖ አላየለም። ሰይሜአለሁ፣ ጠይቀዋለሁ፣ ሰብካለሁ፣ እይዘዋለሁ፣ መሰክራለሁ፣ ኦርሳለሁ። እግዚአብሔር ተናግሯል፣ ተፈጽሟል። ፍጹም ምንም ነገር አላደርግም። ዶሪቶስ እንበላለሁ እና ኔትፍሊክስን እንመለከታለሁ። ያ የክርስቲያን አቋም አይደለም። የክርስቲያን አቋም እኛ ብርቱ ሰዎች ነን፣ በኃይል እንናጠቃለን የሚል ነው። ይህ ማለት እንሰብካለን ማለት ነው። ሰዎችን እንወዳለን ማለት ነው። ድሆችን እንረዳለን ማለት ነው። እንወጣለን፣ ነገሮችን እናደርጋለን ማለት ነው። ለዘብተኝነት አደገኛ ነው። ለዘብተኝነት ማለት ጸለይኩ ምንም ነገር አልተፈጠረም ማለት ነው። መጽሐፍ ቅዱስ ግን በጽናት እንድንጸልይ ይናገራል። እሺ፣ አንድ ጊዜ ብቻ አልጠይቅ። እግዚአብሔር አላደረገም። የእግዚአብሔር ፈቃድ አልተፈጸመም። ኢየሱስ እኩለ ሌሊት ላይ የመጣና በብርቱነት የጠየቀውን ወዳጅ ምሳሌ ይጠቀማል። ይህም ቅርርብ ወደ ኃይለኝነት ሊመራ እንደሚገባ ይናገራል። ኢየሱስ ከአንዲት አመፀኛ ዳኛን ስለለመነች መበለት ተናግሯል። እኛ መበለት አይደለንም፣ እኛ የክርስቶስ ሙሽሮች ነን። ነገር ግን አሁንም መልሶች በአካላዊ ዓለም ውስጥ እውን እንዲሆኑ ጽናት፣ ኃይለኝነት፣ ትጋት ይጠበቃል። ብዙዎቻችን ነገሮችን በጸሎት እንወልዳለን፣ ነገር ግን በለዘብተኝነት ምክንያት እናስወርደዋለን። አንድ ጊዜ እንጸልያለን እናም ተስፋ እንቆርጣለን። ለልጆቻችን እግዚአብሔርን እንጠይቃለን። አይ ነገሩ ስላልተለወጠ መጸለይን አቆማለሁ። ይህ ጽንሱ ከተጸነሰ በኋላ ወዲያውኑ እንደማስወረድ ነው። ያንን ጸሎት መሸከም አለብህ። ያንን ነገር መልስ እስኪደርስ፣ ያ ነገር ወደ ቅኝት እስኪደርስ ድረስ መጸለይን መቀጠል አለብህ። እስከ መጨረሻው ድረስ ሂድ እስኪሆን ድረስ ጸልይ። የሆነ ነገር እስኪሆን ድረስ መስበክ አለብህ። የሆነ ነገር እስኪሆን ድረስ እምነትህን መለማመድ አለብህ። እሺ፣ ምን እንደሚሆን እናያለን የሚልና ነገሮችን ለአጋጣሚ የሚተው አክራሪነት የሌለው ክርስቲያን አትሁን። ብዙ ነገሮችን ለአጋጣሚ ሰጥተናል። ዓለም እየጠበቀን ነው። እግዚአብሔር በስሜ የተጠሩ ሕዝቤ ምድሪቱን እፈውሳለሁ ይላል እግዚአብሔር። ኔቶን እየጠበቀ አይደለም። እግዚአብሔር ባይደንን እየጠበቀ አይደለም። እግዚአብሔር ዋይት ሃውስን እየጠበቀ አይደለም ቤተ መቅደሱን የእኔን ቤት የእናንተን ቤት እየጠበቀ ነው። አንድ ሰው እግዚአብሔርን ያመስግ ማይልስ መን ሮንዲ ብሏል፣ ጸሎት ሰማያዊ ጣልቃ ገብነትን ለማግኘት ምድራዊ ፈቃድ ነው። በግንቦት 1940 የፈረንሳይ እና የእንግሊዝ ወታደሮች ተከበው ነበር። የሂትለር ሰራዊት ድላቸውን ለማረጋገጥ ፈረንሳይን እያቋረጠ ነበር። ቸርችል የማዳን እቅድ ለመፍጠር እየሞከረ ነበር፣ ነገር ግን ሀያ ሺህ ወታደሮች እንኳን ይድናሉ ብሎ ተስፋው አነስተኛ ነበር። ሪሳውልስ እና የተማሪዎቹ ቡድን በአውሮፓ ውስጥ ታንኮችን እንዲቆሙ ለሊቱን ሙሉ ጸለዩ። ከዚያ በኋላ ወዲያውኑ ንጉስ ጆርጅ ስድስተኛ ግንቦት ሀያ ስድስትን ብሔራዊ የጸሎት ቀን አድርጎ አወጀ። ሂትለር ታንኮችን እንዲቆሙ ያዘዘው ከወታደሮቹ አስር ማይል ርቀት ላይ ሲሆኑ ብቻ ነበር። ይህም ወታደሮቹ ወደ ደንከር ለማፈግፈግ በቂ ጊዜ ሰጥቷቸዋል እና አንዳንዶቻችሁ ያንን ፊልም አይታችኋል። የአየር ሁኔታው በድንገት ተለወጠ። ይህም የጀርመን የአየር ኃይል ጥቃት ትንሽ ውጤት እንዲኖረው አደረገ። ጥቃቅንና ጀልባዎች ከየትኛውም ቦታ ሆነው ለማዳን መጡ። እናም የተለመደው የኢንግሊሽ ቻናል ሞገድ እንደ ገላ መታጠቢያ ውሃ እንደሆነ ተነገረ። ቸርችል ራሱ ይህ ተአምር እንደሆነ ተናግሯል። ምክንያቱም ሶስት መቶ ሺህ ሰዎች ድነዋል። እናም የጦርነቱ ሂደት ተለወጠ። ይህ የጸሎት አማላጅ የተናገረውን ወደዋለሁ። እንዲህ ይላል፦ በዚህ ውስጥ ምንም ነገር ለአጋጣሚ አትተው። እዚህ ከምትሰሩት በላይ በግንባር ላይ ያሉት ወጣት ወንዶች እንዲሰሩ አትፍቀዱ። እናም ይህን አለ። የጸለየችው ቤተ ክርስቲያን ያንን የማይታይ ልኬት ሊነካ የሚችል ብቸኛው ነገር ነው። ጸሎት ምልጃ ይጀምራል፣ ኃይለኛነትን ይጀምራል። ዛሬ እኔ ለመክራችሁ የምፈልገው በቤተሰባችን በንግዳችን ውስጥ ባለው የጠላት ስልቶች ላይ ያለን ብልጫ ጸሎት ነው። ዓለም መጸለይ በቂ አይደለም በማለት እንዳያታልላችሁ። ጸሎት ብቸኛው ነገር አይደለም፣ ጸሎት ዋናው ነገር ነው። ጸሎት ወደ ስብከት ይመራል። ጸሎት ወደ እምነታችን መለማመድ ይመራል። ጸሎት ወደ ስራ ይመራል። ጸሎት ወደዚያ ይመራል። ነገር ግን በቤተ ክርስቲያናችን፣ በቤተሰባችን፣ በትዳራችን ውስጥ መሰረት ከሌለ፣ እናም ያ መሰረት በጸሎት ካልተጣለ እየሰራን ያለለው ሌላው ሁሉ ስጋዊ ነው። ምክንያቱም መንፈሳዊውን ጦርነት በአካላዊ ዘዴዎች እየተዋጋን ስለሆነ ቻናላችን ላይ የምትመለከቱንም እዚህ ያላችሁ ሁሉ ወደ ዩክሬን ሀገር ስንመጣ እንኳን በዩክሬን ውስጥ ካሉ ፓስተሮችና ጳጳሳት ጋር ተነጋግር ያለሁ እናም እኛ አንዳንድ ልገሳዎችን መላክ እንፈልጋለን ስላቸው ቆይ ይሉኛል። በመጀመሪያና ከሁሉም በፊት ልገሳችሁን ሳይሆን ጸሎታችሁን እንፈልጋለን ይላሉ። እንድትልኩት ያሰባችሁት ምንም ነገር ቢኖር በዚች ሀገር ላይ እየመጣ ያለው ሊያቆም አይችልም። ዶላር በመንፈሳዊ ኃይል ከተደገፈው አገዛዝ ጋር ሲነጻጸር በጣም ደካማ ነው ብለዋል፣ እናም እነዚህ በቦታው ያሉ ሰዎች የሚሉት ነው። ይህ ጦርነት በጣም ብዙ የዩክሬን ሰዎችን ሰብሯል ይላሉ። አሁንም ከመቶ ሺህ በላይ ሰዎች በፖላንድ ድንበር ላይ እንዳሉ ይናገራሉ። ማድረግ ያለብህ መጥተህ እጃቸውን በመጨበጥ ኢየሱስ ይወዳችኋል ማለት ብቻ ነው። እናም እዚያው ክርስቶስን ለመቀበል ዝግጁ ይሆናል። እናም ለዚህ ነው እያንዳንዳችን አሁን ለዩክሬን ሁኔታ መጸለይ እንድንጀምር የምፈልገው። በራሳችሁ ቤት ውስጥ ስላለው ሁኔታ እንድንጸልይ ይፈልጋሉ ምክንያቱም ሩሲያ ዩክሬንን እየወረረች ሳለ ለብዙዎቻችን አደንዛዥ እጽ የራሳችንን ቤት እየወረረ ነው። ያለ እምነት መኖርና አምላክ የለሽነት የራሳችንን ልጆች እየወረረ ነው። ምናልባት ካንሰር የራሳችንን አካል እየወረረ ሊሆን ይችላል። ምናልባት አሁን ሌላ የመንፈስ ጭንቀት የራሳችሁን አእምሮ እየወረረ ሊሆን ይችላል። እናም በዜና ላይ የምትመለከቱት በራሳችሁ ቤት ውስጥ እየኖራችሁ ነው። ልምከራችሁ፣ ለእናንተ ተስፋ አለ። እግዚአብሔር ጥራኝ እኔም እመልስልሃለሁ ታላቅና ድንቅ የሆኑትን ነገሮች አሳይሃለሁ ይላል እግዚአብሔር ጥሪውን እየጠበቀ ነው እግዚአብሔር እየጠበቀ ነው ትጠራኛለህ በጉልበትህ ትወድቃለህ ራስህን ትውት ታደርግና አምላኬ ሆይ እርዳኝ እፈልግሃለሁ ትላለህ እግዚአብሔር ጸልዩ ይላል እግዚአብሔር ጩሁ ይላል እንዴት መጸለይ እንዳለብህ በሚታወቅህ መንገድ ጸልይ በስሜት ጸልይ በኃይል ጸልይ በእንባ ጸልይ በስብራት ጸልይ የመሆን እያንዳንዱ በዚያ ውስጥ እንዲሳተፍ ጸልይ። እናም እግዚአብሔር ጸሎትህን ይሰማል። ጸሎትህ ፕሮፌሽናል መሆን የለበትም፣ ግን ጥልቅ ፍቅር ሊኖረው ይገባል። እናም እግዚአብሔር ያንን ጸሎት ይሰማል። እናም እግዚአብሔር ይህንን ዓለም በመንካት የጸሎት መብረቅን እንደ በመነቅነቅ ምላሽ አድርጎ ያወጣዋል። ይህንን ቪዲዮ ላይክ በማድረግ ሐሳቡን በሐሳብ መስጫው ላይ በኮሜንት መጻፊያው ላይ በመጻፍ ለብዙዎች እንዲደርስ በማድረግ የእግዚአብሔርን ስራ ይስሩ። ተባረኩ።